ክፉ ነገር አልተናገርሽም። ሁለቱንም ነጣጥለሽ አልተናገርሽም። ግን የምትሄጂበት ቤት ልጆችን የሚመጥን ቤት አይደለም እና እንደዚህ ስልሽ በጣም ይቅርታ። ከአጠፋውን ደግሞ ሌሎቹን በጣም ይቅርታ። እዚህ ጋ የነሱ ቤት ነው እወቁ። አሁንም እዚህ ጋ የነሱ ቤት ነው። ከታች መግባት የሚፈልጉ ልጆች አሉ። እስቲ አንዴ ምን እንደሚሉ እንሰማለን። ሁላችሁም ሰላም ዋሉ ወዳችኋለሁ በጣም እቅርታ ጥንቃቄ አድርጉ ስታወሩ የምትገቡበት ቤት ጥንቃቄ አድርጉ ይገባሉ ኮ ይዞራሉ ምሳሌ ልንገርሽ የሚዞሩ ሰዎች ከዚህ ቤት ይውልሽ እንትና ትዞራለች ጨረቃ ትዞራለች ሌላ ትዞራለች ዙረታም ሁሉም ዙረታም ነው የሚዞሩበት ምክንያት አለ እነሱ ደግሞ የሚገቡበት ምክንያት አለ የሚገቡበትም ለይቶ ስለሚያውቅ አንቺ አሁን ለይተሽ ስለማታውቅሽ ነው ችግርሽ አይሹ ያንን ነገር እስከምታቂ ድረስ ደግሞ ማረጋጋት አለበት። እና ጨርሻለሁ። በጣም ገስት እየላኩ ነው ልጆቹ። እስቲ ቆይ አንዴ ካሉ ቆይ እስቲ አስኖ የምትበላለች አንዷ ከሆነ ችግር

አንሺ የምትሄጂበት ቤት ለልጆቹ የሚመጥን ቤት ነው። በቃ አንቺ የምትሄጂበት ቤት ብዙ ነገር ተናግረናል። አንቺ የምትሄጂበት የእነሱ ጉሩብ ቤት ነው። እንደ አንቺ ምን ታስቢያለሽ? እንደ ምን ሆነሻል? አሲድ ይደፋብሻል እየተባለች እኮ ነው። ስንቱን ልጆች ወደ ታች እያደረግች እኮ ነው። አንቺ እየርሽበት እነዛ ጉሩብ ውስጥ ያለሽ እኮ የት ጉሩብ ላይ እንዳለሽ እኮ መጀመሪያ እንደዛ እየተባለ ደግሞ አንቺ እዛ ቁጭ ያሽ እዚህ ጋር እየመጣሽ እኛ አስተዳደር ምን እንባላለን? እዚህ ጋር ጥሩ ነገር እዛ ጋር ደግሞ ሌላ ነገር ሲያወሩ ማውራት ብቻ አይደለም እኮ እንትንም እንዛደርጁ ማገናዘብ የት ነው ይኸውልሽ፣ እኛ እናቃለን። ማልጥሩ ልጆች አንቺ መትገቢ ሌሎቹ ግሩብ ነው። አስተካኪ አሁንም ሌሎቹ ግሩብ ነው፣ እሙዬ ጋር አይደለም። እሙዬንም እናቃታለን እናቃለን። እምትገቢበት ግሩብ ከዚህ በፊት ብዙ ችግሮችን አሁንም ብዙ ችግሮች አለያይቶ አነጣጥሎ ያመጣች ጥሩ ሰው ሆና ነው የመጣች ጥሩ ሰው ሆና መታ ብዙ ነገር ሀገሩን የገለበጠች ልጅ ናት። ሀገሩን የምትበጣበጥ እነሱ ግሩብ ውስጥ ነች አንች። ግሩቡ ነው የሻሸመኝ ልጅ ምናምን የምትለው ማለት ነው። አሁን ምን እንደሚመጣብን እኛ ላይ ከሰሚራ ጋራ ሰምተሻል? ተያይተው ብለን ልጆቹን እየተቆጣ አሁን ደግሞ ምን ትያለሽ ታዲያ? ድጋሜ ከሁለት ሶስት ነግረሽው አስረድተሻት፣ አሁንም ልትረዳ ተረጋጊ። ማንም ቤት አትጂ፣ እስከዛ ድረስ ይሄ ነገር እስከሚያልቅ ድረስ ገላኔ ቤት መግባት ትችያለሽ፣ ቃል ክዳን ጋር ትገበያለሽ። እንደዛም ደግሞ ብዙ ጥሩ ልጆች አሉ፣ ማናቃቸው ልጆች ሊሰኒ እነዚህ የምናውቃቸው ልጆች ናቸው። ግን ደግሞ ከእነሱ ግሩብ ውስጥ የሚከፍቱ ልጆች አሉ ከነ ልጅ ሰኒ ምናምን ምናምን፣ እነሱ ጋር አሁን እዛ ጋር ቁጭ ብለሽ ልጆቹን ካየችው፣ እነሱ ግሩብ ውስጥ ልክ እንደኛ ቤት ማለት ነው። አሁን አይሻ ይከፍታለች፣ ሳሚራ ይከፍታለች፣ እንደዛ ማህዛ፣ ሁሉም አንድ ነን እዚህ ያለ ነው። እንደዛ አይታ መግባት ነበረበት እንጂ ዝም ብላሻው ብሩክና ሄሚ ስላወራ አይደለም። ማንነቱን ከመጀመሪያ ማንነቱ ማወቅ አለባት። ባልና ግርሽ ኑሮ አዎ አታውቅም ብዬ አሁን እንትን ይል ነበር ግን ደግሞ በራሴ ነው ያየሁት። ችግር የለውም። አስተካፊ አስተካፊና ና እዚህ ጋኛ እዛ ጋ ሆነች እዚህ ስትሆኝ አሁን እናንተ ወይም ማህሚ ማታየንም ብርከ ማየን ብዙ ሰው እዚህ ቤት ብዙ ነው፣ እና በዚህ ነገር መንገድ እየዘጋው ነው መሰለኝ። ብዙ እንትን ነው አውሩ። ጥንቃቄ አርጉ፣ ጥንቃቄ አርጉ። የምታወሩ ነገር የአወራሹ ነገር ምንም የሚያስከፋ ነገር የለም። እመቤቴን እኔን የሚያስከፋ ወይም ደግሞ ልጆቹን የሚነካ ነገር አይደለም። ግን የገባሽበት ቤት እንትን ነው። ሰላም እንዴት አደራችሁ? ሰላም አሌይኩም ረህመቱላ በረካቱ እንዴት ናችሁ ውዶች ፍቅሮች ማሮች፣ እንዴት ናችሁ? ነበርኩት እንትን ነበርኩት። እግዚአብሔር ይመስገን የኔ ውድ እንትን ላይ በዛብኝ ነው፣ ስራ በጣም ብዙ አለኝ ዛሬ ራሱ እግዚአብሔር ይመስገን። ሁሉንም ነገር እግዚአብሔር ይመስገን ማለት ነው። የሚበልጠውና እወዳቸዋለሁ አከብራቸዋለሁ። ቀጥሉበት፣ ተጫወቱ እሺ። አንዳንድ ጊዜ እንደንተ ብላ በውስጥ መልእክት እስቲ የደረሰኝ መልእክት ላሳያችሁ። አንድ ቀን እናንተ ጋ ገባለው። እናንተ በጣም ነው የምወዳችሁ በጣም ነው የማከብራችሁ ብላለች። አንድ ሄድ ሁሌም ከታቸው እኒ ነው ማዳመጣችሁ እና በጣም ነው የምወዳችሁ በጣም ነው የማከብራችሁ ቀጥሉበት። ከእናንተ ብዙ ነገር ተምሬያለሁ። ብዙ ነገርን ምናምን ብዙ ነገር ብላኛለች፣ ግን በጽሁፍ ነው ያስቀመጠችው። አደራ መልእክቴን አስተላለፊልኝ እዛ ቤት ያሉ ሁላችሁ እግዚአብሔር ይባርካችሁ ብላችኋለች። መጨረሻ ላይ እግዚአብሔር ይባርካችሁ እራሳቸው ነው። እናመሰግናለን እሷ እኛ ሰላም ሰላም፣ እንዴት አደራችሁ? ኧረ ምንድን ነው ሰላም እኮ አልተባባልንም። የአረብ ፈጣን ዝም ዝም በሉ ላስተላል ሰላም ሰላም፣ እንዴት አደራችሁ፣ እንዴት አረፈዳችሁ። ሰላም አለይኩም ረህመቱላህ በረካቱ። እንዴት ናችሁ የኔ ውዶች፣ የኔ ፍቅሮች፣ ከታይም ተላይም ያላችሁ፣ ለምታቆኝም፣ ለማታቆኝም፣ ለሚነስራችሁም፣ ለማይነስራችሁም ዜድ ወታደሯ ነኝ ዛሬም ነገም። ከባሌ እስከ አማቴ የወታደር ልጅ ነኝ። አልሐምዱሊላ ረብን አለሚን። ከምሰራበት እስከ ሸቃልነቴ የወታደር ልጅ ነኝ። እንዴት ናችሁልኝ? ሰላም ናችሁ ብዙ ዝት በልሌ ሰላማችሁ፣ አላህ ይጠብቃችሁ ባላችሁበት። ሀገራችንም ሰላም ያደርግል። መልካም ቀን ይሆኑላችሁ። መልካም ቀን